ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። እኔ ካሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ እስኪ ሁላችሁም ይህን ቪዲዮ ሰምታችሁ ጥንቃቄ እንድታደርጉ ነው። አገራችን ላይ እየተደረገ ያለውን ነገር እንድትሰሙ ና እንድታዩ ጋብዛችኋለሁ። ቪዲዮውን እስከ መጨረሻ እዩት እና ላይክ ና ሼር ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ አዳዲስ ሲሆናችሁ ለሌሎች ማስጠንቀቂያ እንዲሆን ማለት ነው፣ ሌሎች እንዲማሩ። ከእንደዚህ አይነት ነገሮች ፈጣሪ ይጠብቃችሁ ይጠብቀን። በጣም አሰቃቂ የሆነ ወንጀል ነው የተፈጸመው። እስኪ ሁላችሁም ስሙት እዩት በቪዲዮ እና ሀሳብ አስተያየታችሁን ጻፉ፣ ላይክ አትርሱ። ከዛን ተመልሼ እመጣለሁ ማለት ነው። ይሄ ቪዲዮ ያስተምራችኋል። እንደ ቀልድ እንዳታዩት። በተለይ ኢትዮጵያ ውስጥ ያላችሁ ሁላችሁም በደንብ ተከታተሉት። ለበትን የሄደበትን ከፖሊስ ጋር ሆነ የማፈላለግ ስራ ነው የሰራው። የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ ክፍል የደረሰውን ጥቆማና ቤቱታ መነሻ በማድረግ የምርመራ ቡድኑ ወደ ስፍራው አመራ። ከቀኑ 11 ሰዓት በቦሌ ክፍለ ከተማ ወረዳ 11 ክልል ቦታ ወይናማ ማርያም ከሚባለው አካባቢ የለሚ ኢንዱስትሪ ከሚባለው አካባቢ የቆሻሻ ማስወገጃ ቱቦ ውስጥ ሁለት እጆቹን በሲባጎ ገመድ ታስሮ ወደ ቱቦ ውስጥ ተጥሎ ነው የተገኘው። በሰዓቱም አስክሬኑ ሲገኝ ፊቱ ተቀይሮ አብጦ፣ አስክሬኑ እዛ ውስጥ ቱቦ ውስጥ ተኮሲቶ፣ መሸፈኛ አለ፣ እሱ ተነስቶ ነው ወደ ውስጥ ጭንቅላቱ እንዲገባ ተደርጎ እግሩ ወደ ኋላ ተደርጎ የተገኘው። ለስራ የወጣው ግለሰብ ህይወቱ አልፎ በመገኘቱ ፖሊስ የዚህን ወጣት ህይወት ማናጠፋው ምክንያታቸውስ ምን ይሆን የሚለውን የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ በመቀናጀት ማስረጃ የማሰባሰብ ስራ ጀመሩ። አንድ የሚለማመር ልጅ አለ፣ ለምን እሱን ጠርተነው አይነዳም ሲሉት፣ ሟችን እውነት የሚለማመድ መስሎት አምኗቸው ሺንጣ ብለውት ወደ ሀያት አርባ ዘጠኝ እሱ አባሪያቸው ወዳለበት ይዘው ከሄዱ በኋላ እሱን እንዲገባ ካደረጉ በኋላ ምሽት አስራ ሁለት ካርባ ነው ይሄ አባሪያቸው እንዲገባ ያደረጉት። እስከ አንድ ሰዓት እንዲቆይላቸው እሱና ሌሎች በተደጋጋሚ ጊዜ እንዳና ብሩን እንከፍላለን በማለት ሰዓቱን ከገፉት በኋላ ምሽት አንድ ሰዓት አካባቢ በኋላ መጨረሻ ላይ የገባው ሶስተኛ አባሪያቸው በተሳፋሪ ጋቢና ወንበር ከኋላ በኩል ስለነበረና በወንበሩ መካከል እኔ መኪናውን ቀስ እያረኩ በምነዳበት ሰዓት ላይ አንተ ለእሱ ንገረው በቀኝ እጅ ንካው እና በዛን ሰዓት ድርጊቱን መፈጸም ትጀምራላችሁ የሚል ኮድ ተሰጣጡ። መኪናውን ቀስ እያደረገ በሚነዳበት ሰዓት ላይ ከኋላ ከተሳፋሪ ወንበር ላይ ተቀምጦ የነበረው አባሪው ከኋላ በኩል የነበረው ተጠርጣሪ ሟችን አንገቱን በቀኝ እጁ ከወንበሩ ጋር አጣብቆ ሲይዘው ሟች በሚፈራገጥበት ሰዓት ላይ ድምፅ የድረሱ ድምፅ ሲያሰማ ይሄኛው አብሮት የተቀመጠው ሶስተኛው ተጠርጣሪ ሟችን አፉን አፍኖ ጭንቅላቱን በእጁ በመዳፉ ሲይዘው ሟችም ራሱን በሚስትበት ሰዓት ላይ ከጋቤና ከተሳፋሪ ወንበር ወደኋላ በወንበሮች መካከል አምጥተውት ኋላ ላይ ለሶስት አስቀምጠውት እያለ ሟች በዛው ህይወቱ ያልፋል። ሟችን አስክሬን ለመጣል የሚጥሉበት ቦታ ላይ እያፈላለጉ በነበረበት ሰዓት ላይ ወደ ኮዬ ፈጬ አቅጣጫ የሚይዘው ይሄዳሉ። እዛ ሲደርሱም የሚጥሉበት ቦታ ሲያጡ እንደገና ተመልሰው ወደ ጎሮ ለሚ አይሲቲ ፓርክ አካባቢ የቆሻሻ ማስወገጃ የሽንት ቤት ቱቦ የሚወርድበት ነበረ። እሱም ቦታ ሲያገኙ መኪናውን ያቆሙና ሟችን እጁን እንዳሰሩት ቱቦ ማስወገጃው ኮሲቱን አንስተው እዛ ውስጥ ጭንቅላቱን ወደ ውስጥ አስገብተው እግሩን ወደኋላ አድርገው እንዲገባ ያደርጉታል። አንድ የወንጀል ድርጊት ፈጽሞ ከሕግና ከማህበረሰብ ማምለጥ አይቻልም እና ይህንን የወንጀል ድርጊት ፈጽመው የተሰወሩ ግለሰቦችን ፖሊስ ባደረገው ጥረት በወንጀሉ የተጠረጠሩትን በቁጥጥር ስር አዋለ። ማስረጃ የማሰባሰብ ስራ በቀጠ እየቀጠል እያለኛ በቀን 16 አንደኛ ወር 2018 ዓ ም የተለዩትን ተጠርጣሪዎች ቦሌ አራብሳ አካባቢ ከብሔራዊ ደህንነት ጋር በመቀናጀት በሚሰጠን መረጃ መሰረት እንግዲህ ተቀን ጥረት በማድረግ ተጠርጣሪዎችን የማያስ ስራ ሰራል። ሰው የለፋበትን እና የደከመበትን ለመውሰድና ለመንጠቅ በአቋራጭ ለመበልጸቅ በማሰብ ይህንን ሟች ቀድሞ ስለሱ በማጥናትና የዘረፉትን ንብረት የሚገዛቸው ሰው ጭምር አመቻችተው ነበር። መጀመሪያ ላይ ቀድሞ ያመቻቹቸው መኪና የሚገዙ ሁለት ግለሰቦች ነበሩ። እነሱ ጋር ሲደዋወሉ መኪናውን ይዘናል እውሰድልን በሚሉበት ሰዓት ላይ ዋጋ እንደገና በፊት ተነጋግረው የነበረውን አንድ መኪና ሲይዞ አምስት መቶ ሺ ብር ነበር የተነጋገሩት። መኪናውን በሚጠይቁበት ሰዓት ላይ አምስት መቶ ሺ ብር አያዋጣም በዛ ላይ ደግሞ ህይወት የጠፋበት መኪና ምናልባች ሊደረስብን ስለሚችል በሚል ሳይስማሙ ይቀራሉ። ሳይስማሙ በሚቀሩበት ሰዓት ላይ በቀን 26 12 2017 ዓ ም ወደ መርካቶ መኪና የሚያርድ ሰው ፍለጋ ይዘው ይሄዳሉ። እዛም ይዘው በሚሄዱበት ሰዓት ላይ መኪና የሚያርዱ ሰዎች ማግኘትና መገናኘት ስላልቻሉ መልሰው ወደ ሀያ ሁለት ይዘውት ይሄዳሉ። መኪናውን እዛው ሀያ ሁለት ይዘው ሄዱ ነው የግል ተበዳይ ጂፒኤሱን ተከታትሎ እንዲቆም ያደረገባቸው። ተጠርጣሪ ግለሰቦችን ፖሊስ በቁጥጥር ስር ካዋላቸው በኋላ ባደረገው ምርመራ የወንጀል ድርጊቱን እንዴት እንደፈጸሙ መርተው ያሳዩ ሲሆን የእኛም የዝግጅት ክፍል ከተጠርጣሪ ግለሰቦቹ ጋር ባደረገው ቆይታ ወንጀሉን እንዴት እንደፈጸሙ ገልጸዋል። የወንጀል ድርጊቱ ከመጀመሪያ ያደረግ ነው፣ ጎሮ ላይ መኪና ቀምጠን የሚገዛን ሰው አላል። ከዛ ተመካከል ከበቃ ነው ዳ ወደ ሳምንት ምናምን አካባቢ ለማጅ መኪና ለ ይዘው ነው እንመጣለን። ከዛ ደረስነው ነው ለማጅ መስለን መጠን ከደረስነው ነው በኋላ ተምንም ብለን አባ ብለን እንቀመዋለን ተባባልና ከዛ ወደ አያት ሄዱ። አያት ስሄዱ ወደ ዘጠኝ አስር ሰዓት አካባቢ ይሆናል። ከዛ ከሄድ በኋላ ደወሉልኝ። ስንደውልት ይመጣለ፣ ገብርኤል አካባቢ ትጠብቀናለ። ልክ እንዳሉት ሄዱ፣ ደወሉልኝ፣ ወጥቼ ገብርኤል ላይ ጠበኳቸው። እዛ ገባው ቅብቼ ወደ ታንከር፣ ከታንከር ተመልሰን ወደ ሰፈራ፣ ከሰፈራ ተመልሰን ወደ ቄርቆስ፣ ከቄርቆስ ወጥተን ወደ አርባዘት ሄደን ተመልሰን መጣን ሰፈራት። ሰውየውን ያዝ ነው ማለት ነው። ከዛ ሰውየው በአጋጣሚ ሲታገል አረፈ። ሰፈራ ላይ ጣሉ። እኛ ገንዘብ ነበር የፈለግ ነው። ስለዚህ ግን ቤተሰብ እንደሰማችሁት ነው ማለት ነው። በጣም ያሳዝናል። በጣም ጉብ ይሰብራል፣ ቅስም ይሰብራል። እንደሰማችሁት ለንብረት ተብሎ ለማይረባ ለኮልኮሌ፣ ለመኪና ተብሎ የሰው እንግዲህ ይሄን አክል ነው እየጠፋ ያለው ለማይረባ ለኮልኮሌ፣ ለመኪና ተብሎ ስልክ ተደውሎ ቤኔ ተቋረጠ። ይቅርታ እና በጣም ያሳዝናል። ወደ ጭካኔያችን የት እንግዲህ፣ መኪናውን ከወሰዱ በኋላ ህይወቱን ካጠፉ በኋላ ወስደው ቶቦ ውስጥ እግሩን፣ እጁን አስረው ነው ውስጥ ያስገቡት ማለት ነው። ገንዘብ ፈልገን ነው እኛ ገንዘብ ብቻ ስለምንፈልግ ነው ይላል ማለት ነው። አያችሁ አደለ? አረመኔነት የእኛን ጥቅም እንጂ የሰውን ጥቅም አንፈልግም። እኛ የራሳችንን ነገር እንጂ የሰውን ነገር አንፈልግም። እኛ የምንውጣበትን መንገድ የምናገኝበትን ጥቅም ካልሆነ እንግዲህ አንድ ከርታታ ይሄ ልጅ ማለት በቀን ስራ የሚተዳደር የሰው መኪና ወስዶ እያለማመደ የሚሰራ ነው፣ ስዩም ማለት መኪናው ባለቤት መግቢያ ላይ እንግዲህ እንደተናገሩ ሰምታችኋል። በጣም ቅስም እየሰብራል። የእውነት ምን አክል አረመኔ እንደሆነ እነዚህ ሶስት ወጣቶች እንግዲህ ሰርተው መብላት ሲችሉ በአቋራጭ ለመክበር እኛ ኢትዮጵያውያን ኩልክስክሶች ነን፣ ሌቦች ነን። እውነት ከስንት አንድ ነው ጨዋ ያለው አስቡት። እነዚህ ለሶስት ነው። አንድ ምስኪን የቀን ሰራተኛ ልጅ ማለት ነው። በቀን ሰራተኛ የሚተዳደር በረዳትነት ሰርቶ እንደገና የሰውን እንግዲህ መኪና እንደዚህ ክራይ አከራይቶ አምጥቶ ከላው ላይ ነው። ከስንት አንድ ነው የሚያገኛት ማለት ነው። በእንደዚህ የራሱ መኪና ያልሆነ አንድ ድሃን እንደሱ እነሱም ሰርተው መብላት ሲችሉ፣ የሕይወት አጥፍተው በዚህ ደረጃ ማየት በጣም ያማል፣ ያሳዝናል። እውነት ልቦና ይስጠን። እኛ ኢትዮጵያን ብቻ አላቅም መች እንደምንማር አናውቅም። ከስህተታችን እግዚአብሔር አምላክ እሱ ይጠብቀን፣ እሱ አላቅ ብቻ እውነት ይጠብቃችሁ። ሁላችንም ከእንደዚህ አይነት ነገር እያደነን ፈጣሪ እና ሰው ተጨቃክኗል። ሁላችሁም ጥንቃቄ አድርጉ። የማታውቁትን ሰው ወጣትም ህጻንም ማን ሽማግሌም ቢሆንም መኪና ውስጥ አታስገቡ። ይሄ የሁላችሁንም ያስተምራል ብዬ ነው ማስበው። ይሄ ነገር ተማሩበት። ላይክ ና ሼር አድርጉ ለሰዎች እንዲደርስ ሰዎች እንዲማሩ። በተለይ አዲስ አበባ ውስጥ ያላችሁ፣ በከተማ ውስጥ ያላችሁ፣ ኢትዮጵያ ውስጥ የምትኖሩ ሰዎች ይህን ነገር በጣም መጠንቀቅ አለባችሁ። እንግዲህ ያለም አምደን ብለው ገቡ ለሶስት ሶስት ሆኖ ተጫወቱበት፣ ህይወቱን አጥፍተው ከስንት ጊዜ በኋላ ሸቶ ጠረኑ ቀይሮ ብዙ ነገር ሆኖኑ ከቱቦ ውስጥ የተገኘ ያማል በጣም ያሳዝናል። አቤት አረመኔነት! እግዚኦ መሐረነ ክርስቶስ።